በጣም ጤና ይስጥልህ ይሁን፣ የተከበራችሁ ቤተሰቦች እንደምን አላችሁ? አሁን እንግዲህ የሚገኘው አራዳ ጊዮርጊስ ወይም ማርዳሳ የምገኘው ማለት ነው። እለቱ ሰንበት ነው። እንደምትመለከቱት ሰዎች ይዝናሉ አሉ፣ ፎቶዎች ይነሳሉ። በቴሌቪዥን ጥሩ ቫይብ አለው። ሰንበት እዚህ መጣችሁ፣ አንዳንድ ነገሮች ነሳዎች፣ ፎቶዎች መነሳት ይችላሉ። ፒክሉ በጣም ብዙ ነው እንደምትመለከቱት ያለው ሁላችሁም ስለመጣችሁ እጅግ አድርጌ አመሰግናለሁ። የቻናል የቤተሰብ እየሆናችሁ ሰብስክራይብ ባርቱን ይጫኑ። እንግዲህ ከሶስት ዓመት በኋላ ወደ ዩቲብ ቻናል ተመልሷል ማለት ነው። ለሶስት ዓመት አካባቢ ብዙም ስራ አልሰራሁም ነበር። አሁን ግን በጣም አሪፍ አሪፍ ኢቨንቶችን ወደ እናንተ ለማቅረብ ዝግጅት እያደረግን እንገኛለን ማለት ነው። ክቡራን ተመልካቾቻችን አሁን የምገኘው እንዳልኳችሁ እንግዲህ አራዳ ጊዮርጊስ የምገኘው ማለት ነው። በዚህ ደግሞ እንደምትመለከቱት ማሙድ የድሮ ማሙድ ሙዚቃ ቤት እዚህ አካባቢ ነው። ይሄ እንግዲህ ቸርችል ጎዳና ወደ ታች መስሎ ቸርችል ጎዳና ማለት ነው። ሰው በጣም ሴሌብሬት እያደረገ ነው ባይ ዘ ወይ፣ የተለያየ አቅጣጫ ተሰባስቦ ማለት ነው። እስከ ስንት ሰዓት ኦፕን እንደሚሆን አላውቅም፣ ግን እስከ ማታ ሁለት ሰዓት ምናምን ኦፕን ሆኖ አይቻለው ማለት ነው።